ድና የተከበራችሁ የቻናል የተከታዮች እንደምናላችሁ ዛሬም እንግዲህ የሰራተኛዋ ሀና ተከታታይ ክፍል ወደ እናንተ የማደርስ ነው የሚሆነው። ከመጨረሻው ድረስ ተከታተሉ ማለት ነው። በጣም የሚገርም ነው። የዛሬ ደግሞ ሀና እንግዲህ እውነቱን አፍራ ጥርጠዋለች ማለት ነው። የዳጌናትም ዛሬ እንግዲህ ጎዷን ባሏ ሰምቶባታል ማለት ነው። አባትየውም መጥቷል። አላወቁም ነበር እንደመጣና ዳጊ ሲያወራ ነው የሰማው አባትየው ድንገት ማለት ነው። እንግዲህ ብሌንና ዳጊ ይጨቃጭቃሉ። እንዲሁም ደግሞ ሀና መታ ምንድነው ምናምን ስትል አንችነሽ እየበጠበጥሽን ያለው ቤተሰቡን ትላለች ሚላት ከዛም ዳጊ በጣም እንትንልና ይበሳጭና እናትየዋ በሉ ታረቁ አሁኑ ነው ጭቅጭቅ አልፈልግም ታረቁ ብላ ስልትላቸው ዳጊም በተከበረበት በአባቴ ቤት በተከበረበት የምትባልክ ሴት እናት ጋር ልታስታርቀኝ አትችልም በጭራሽ ብሎ ሲል አባትየው ድንገት ይሰማል ማለት ነው። እንዲሁም ደግሞ ሜላት ማታ አቅም ነበረ ዳጊ ሲናገር ነው እየሰማችው ደነገጠች፣ ማለት ነው። ከዛም አባትየው ድንገት ገባ። ሁላቸውም እንደመጣ ያቁም ነበር ማለት ነው። እሱ አባትየው ግን ለሚላት ባለፈው በባለፈው ክፍል ስታናግረው ደውላ እመጣለሁ በቅርብ ሰርፕራይዝ አደርጋችኋለሁ ብሏት ነበር ማለት ነው። ግን ሰርፕራይዝ አደርጋለሁ ያለው ምንድን ነው? ወንድማቸው ስዊዘርላንድ አለና እሱ ይመጣል እሱ እንደሚመጣል ሊነግራቸው ነበር ሰርፕራይዝ ያላቸው ማለት ነው። ከዛም ምንድን ነው እሱ ምሰማው ዳጊ ምንድን ነው እሱ እያልክ ያለኸው ሲል ከዛ እናትየዋም እንግዲህ አይ ምንም አደለም ማሬ እሱ ዝም ብሎ ነው ያወራው ትላለች። ማለት ነው። ሜላትም ምንድን ነው እሱ ወንድም እያለ ያለው ስትል አንቺ ዝም በይ ምንም አላለም ትልና እናትየዋ ትቆጣታለች ማለት ነው። ከዛ አባትየውም ሰምች ያለው ምንድን ነው ብሎ ይላል ማለት ነው። አይ ሰራተኛዋ ዝም ብላ ነው የምታወራው፣ ሰራተኛዋን አትስማት ብላ ስትል ሃና እኮ ብዙ ጊዜ ልትነግረ ሞክራ ነበረ፣ ግን እኔ ነኝ እየመለስኳት ያለሁት ይላሉ አባትየው ማለት ነው። አባትየው በጣም ተናዶ ምንድን ነው እያረግሽ ያለሽው ምንድን ነው የተካሄደው ብሎ ሲላት እሷም ትፈራና እየሮጠች ሄዳ ክፍሏ ገብታ በሩን ትቆልፋለች ማለት ነው። ከዛም አባትየው ክፈች እያለ በሩ ሲቀጠቅጥ አልከፍትም ብላ ቆልፋ ተቀመጠች ክፍል ማለት ነው። ከዚያም አባትየው እናታችሁ እናንተን የምትሰማችሁ ከሆነ ከሕይወቴም ቤቴንም ለቃ እንድትወጣ ነገሩልኝ ነገሯትና ትውጣልኝ ብሎ ይላችኋል ማለት ነው። ከዚም የላት ሄዳ እናቴ ማየ ማየ እያለች በሩን ስታንኳኳል ክፍት ትላታለች። በስተ መጨረሻም አባት የለም፣ ክፈችልኝ ትላታለች። ከዛ ክፍት አላት። ስትገባ ምንድን ነው እሱ እናቴ ያደረግሽው እውነት ነው እንዴ ስትላት፣ አይደለም፣ እውነት አይደለም ልጄ። ሰራተኛዋን አትመኛት እሷ ሕይወትሽን አመሰቃቀይ የሆኑ ከዚህ ቤት መውጣው እያለች ይዛተችብኝ ነበረ። ለዛ ነው እኔ እንትን ለማለት ፈልጋ ነው እንጂ ምንም ነገር የለም ትላለች ማለት ነው። ሀናም እንግዲህ እውነቱን እንግደው ልናገር በቃ እንደዚህ የምትይኝ ከሆነ እውነቱ መናገር አለብኝ ብላ እውነቱን እንግዲህ፣ ሀና አያው አንድ ቀን ወደ ክፍላቸው ሲሄድ አንድ ጎረምሳ ጋራ ተኝታ ይቻታለሁ ብላ እውነቱን ዘረገፈችው ማለት ነው። ከዛም ነው እንግዲህ እሷ ሮጣ ወደ ክፍል ሄዳ በር የዘጋችው ማለት ነው። ከዛም ሜላት፣ እውነት ነው እናቴ ንገሪን ትላታለች። ከዛ እሷን ታምኛታለሽ እኔ የምነግርሽን አታምኝም ትላታለች። እውነቱን የምትነግሪን ከሆነ አምንሻለሁ ትላታለች ሜላት ነው እሷ ዝምብላ ነው እኔ ምንም ያደረኩት ነገር የለም፣ እኔ ንመኝኝ ትላታለች ማለት ነው። ከዛ ሜላትም ግን እኮ ወንድሜም ሲያወሩ ሰምቻችኋለሁ፣ ከሀና ጋራ ሲያወሩ ሰምቻችኋለሁ ብሏል እና እንዴት ነው ይሄ ሊሆን ይቻሉ? እንዴት እንደስታደርግ ያለሽ ብላ ስትላት፣ ሀይ ልጄ ምንም ነገር የለም ውሸት ነው። እኔ ምንም ነገር አላደረኩም ብላ ልታስተባብል እየሞከረች ነው ያለችው ማለት ነው። በጣም በሚያሳዝን ሁኔታ አሁን እንግዲህ ቤተሰቡ ምስቅልቅል ወጥቷል ማለት ነው። ሜላትም ሰማች። ዳጊም አንቺ እናቴ አይደለሽም ከአባቴ ያልጋ ላይ የባለገች እናት ልትኖረኝም አትችልም አንቺ እናቴ መሆንም አትችይም ብሎ ይላታል ማለት ነው። ከዛም ዳጊ ተነስቶ ወደ ሀና ጋ ይሄዳል። ኩሽና ሲሄድ ሀናም በጣም ትደነግጥና ግን አባት መጥፎ ነገር የሚያደርግ ይመስላል ብላ ስትለው፣ አዎ አሁን ራሱ እንዴት እስካሁን ትግስት ኖሮት እንደቆየ አላቅም። አባቴ በጣም እንትን ሲል በጣም ሀይለኛ ነው። እንዴት እስካሁን ራሱ እንዳስቀመጣት እንዳቆያት ራሱ አላቅም። እኔ ምን እንደሚፈጠር አላቅም። በቃ ቤተሰባችን ተበታትነው ሊቀር ነው ይላታል፣ ማለት ነው። ከዛም ሀናም በጣም ተደነገጠና፣ አሁን ምንድን ነው ማድረግ ያለብን? ምን ብናደርግ ነው የሚሻለው? እያለች እያሰበች ነው የምትገኘው ማለት ነው። እና አባትየውም ተበሳጭቶ ከቤት ወጥቷል ማለት ነው። እሷ ከዚህ ቤት ካልወጣች እኔ ወደዚህ ቤት አልመለስም፣ ስለዚህ ቶሎ ብላ ከህይወቴም ከቤቴም ለቃ እንድትወጣ ነገሯት ብሎ ሄዷል ማለት ነው። እና ወንድማቸውም እንግዲህ ከስዊዘርላንድ ይመጣል ማለት ነው። በዛ ሰዓት እንግዲህ ምን እንደምትል አይታወቅም ማለት ነው። እናም እየዋሸች ነው ያለችው፣ እኔ አላደረኩም እንደዚህ አይነት ነገር እያለች ነው ያለችው ማለት ነው። አና እንግዲህ በተደጋጋሚ አይታታለች ማለት ነው። ስልኩም ስታወራ ሰምታታለች፣ እንዲሁም ደግሞ በጓሮ በኩልም ጎረምሳ ይዛ ስገባ አይታታለች። ለሶስተኛ ጊዜ ደግሞ ክፍል አስተካከል ስትገባ አብረው ተኝተው አልጋ ላይ አይታቸዋለች ማለት ነው። እና ያያው ሁሉ ስላየች ግን እሷ ለማዋሸት ምንም አይነት መረጃ የላትም በቪዲዮ ወይም ደግሞ ሌላ ነገር የላትም ብላ እሷን እንትን ለማለት እየሞከረች ነው። ምንም አላደረኩም እያለች ለማዋሸት እየሞከረች ነው ያለችው እናትየዋ ማለት ነው። ግን ከዚህ በኋላ ሜላትም ብትሆን እንደ እናት ከእሷ ጋር ሆና እንትን የምትንከባከባት አይመስለኝም። አብረው ይሄንን እንግዲህ የጀመሩትን ሴራ የሚያሰሩ አይመስለኝም። አሁን ከሃና ጋራ ጥሩ ግንኙነት ይኖራቸዋል ብዬ አስባለሁ። ምክንያቱም ይሄን እናቷን ከክፋቷም በላይ እንደዚህ አይነት አስነጓሪ ነገር ስላለገች ማለት ነው። ዳጊ እናቴ ክፉ እንደሆነች አውቃለሁ ግን እንደዚህ አይነት ብልግና ታደርጋለች ብዬ አንድም ቀን ገምቼም አስቤም አላቅም። ያውም በአባቴ አልጋ ላይ አባቴ ቤቴ ቤቴ እያለ ትዳር እያለ እየተንከራተተ እየሰራ እየደከመ እየለፋ እየመጣ እሷ ደግሞ በአባቴ አልጋ ላይ እንደዚህ አይነት አስነዋሪ ነገር በማድረጓ በጣም አፍሬያለሁ። እንደዚህ ታደርጋለች ብዬ እኔ አንድም ቀን አስቤም ገምቼም አላቅም ብሎ እንግዲህ በጣም በመበሳጨት በጣም በመብሰልሰል እየተናገረ ነው ያለው፣ ማለት ነው። እንግዲህ ውድ አድማጭ ተመልካቾቼ ለዛሬ የያስኩት ይሄንን ይመስላል፣ ማለት ነው። በሌላ ደግሞ በቀጣይ ክፍል እስከምንገናኝ ድረስ ቸርም ቆይ እያልኩኝ እኔ ዝና ስዘነባበታችኋለሁ፣ ማለት ነው። ቪዲዮውን ግን ከወደዳችሁት ላይክ ሼር ማድረጋችሁን አትዘንጉ። እንዲሁም ደግሞ ሀሳብ አስተያየት ይጨመር የቀነስ የምትሉትም ካለ ሀሳብና አስተያየታችሁን በኮመንት ስር ማስቀመጥ ትችላላችሁ ማለት ነው። ይሄ እንግዲህ ይሄ ድራማ አስተማሪ የሆነ ድራማ ነው። ሁላችን ብንከታተለው ብዙ ነገር እንማርበታለን ማለት ነው። አንደኛ ሰራተኛ ዝቅ አድርገው ለሚያው ሰዎች፣ ሰራተኛ እንደ ሰው ለማይቆጥሩ ሰዎች ይሄ ትምህርት ይሆናቸዋል ማለት ነው። ራሳቸውን እንዲመረምሩ ራሳቸውን እንዲፈትሹ ይሆናቸዋል ማለት ነው። ሁለተኛ ደግሞ በትዳር ውስጥ እንደዚህ አስነዋሪ ነገር ማድረግ አባት እየደከመ ባል እየደከመ እየሰራ እየለፋ እየመጣ ሚስት ደግሞ እንደዚህ የምታደርግ ከሆነ እንደገና ደግሞ በተቃራኒውም እንደዚሁ ደግሞ ሚስትም ትንያለች፣ ባልም እንደዚህ የሚያደርግ አለ ማለት ነው። ስለዚህ ይሄ ብዙ ነገር ያስተምረናል። ብዙ ነገር ከዚህ ድራማ ልንማር እንችላለን። እንዲሁም ደግሞ የሀና ትግስት የሀና መቻል እንደዛ እያረጓት እንደዛ እያንቋሸሿት እንደዛ በትግስት እንትን ለፍቅር ና ያልፍልኝ ያሉላ ቤተሰቦቿን ስለምትረዳ እንደዛ እየተገፋች መቻሉ ራሱ እሱ ራሱ አንድ ትምህርት ሊያስተምረን ይችላል ማለት ነው። ስለዚህ ከዚህ ድራማ ብዙ ነገር ልንማር እንችላለን። ተከታተሉት፣ በጣም ምርጥና አሪፍ ድራማ ነው። በተረፈ ሀገራችንን ኢትዮጵያን ሰላም ያደርግልን፣ ህዝቦቿንም ይባርክልን፣ እንዲሁም ደግሞ እኛም ከሀገር ውጭ ያለን ሁላችንም በሰላም ለሀገራችን እያብቃን፣ ከመጥፎ ነገር ውጭ ያሰባችሁት ሀሳብ ሁሉ ይሳካላችሁ። ላለውኝ ላይክ ሼር ግን ማድረጋችሁን አትዘንጉ። በሌላው ክፍል እስከምንገናኝ